ሺ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ሊደርስባቸው የሚታረዱት አባቶቻቸው በሰሩት ክፍ ነው ብሎ ነው በድፍረት የተናገረው። እግዚአብሔር ልብሽ ሰው ቤተክርስቲያን፣ ክፉ አትመኝለት። እንግዲህ እነዚህ ናቸው የከበቧት ቤተክርስቲያኒቱ፣ በሞታችን እንኳን የሚቀልሉብን እንዳናዘን፣ በቁስላችን ላይ ጥዝጣዜ የሚጨምሩብን የእንቅርት ላይ ጆሮ ደግፍ የሆኑብን ቤተ ክርስቲያኒቱን ማየት የማይፈልጉ በርካታ ሰዎች አሉ። በተለይ ይሄ ሰው ትኩረት የሚፈልግ ነው፣ አቴንሽን የሚፈልግ ነው። በየጊዜው የሆነ አጀንዳ እያመጣ ቤተ ክርስቲያን ላይ አፉን ይከፍታል፣ አፉን ያላቅቃል። ታ የሚለው የለም፣ የሚከለክለው የለም፣ የሚቀበበው የለም። ሁልጊዜ ቤተ ቤተክርስቲያኒቱን ተደራጅተው ይሰድቧታ የተማመኑ ጠቃም ነው የተማመሉት ስለዚህ፣ አይዟችሁ ትምህርቱ ተስፋ እንድትቆርጡ አይደ የድርሻችንን ወጣ ከክልፋችን እንልቃ ቤተክርስቲያኒቱ ባለቤት አለ። በክርስቶስ ትም የተመሰረተች ቤተክርስቲያን ናት። ከተመሰረተችበት ጀምሮ ፈተና ተለይቷት አያውቅም። ትናንት ነበረባት ፈተና፣ ዛሬም አለባት፣ ወደፊትም ይኖርባታል። ግን ሁሉን አሳልፋ የምትኖር ቤተክርስቲያን ናት። እነ ዲዮቅልጥያኖስን ያሸነፈች እነ መክሲሚያኖስን ያሸነፈች እነ ዮዲት ቡዲትን ያሸነፈች እነ ግራኛ አህመድን ያሸነፈች በውስጥም የነበሩባትን ጠላቶች እነ አሪዮስን፣ እነ ንስጥሮስን፣ እነ ይሁዳን፣ እነ መቅዶንዮስን ያሸነፈች ያሸነፈች ቤተ ክርስቲያን ናት። የዘመኖቹንም አሸንፋ ለዘላለም ትኖራለች። የኢትዮጵያ ኦርቶዶክስ አመት ተዋሕዶ ቤተ ክርስቲያን ማንም ታግሎ አይጥላትም። ተስፋ ድፍቆርቷል። በተቃዋሚዎች በአንዳች ነገር አትደንግጦ ይህ ለእነሱ የጥፋት ለእኛ ግን የመዳን ምልክት ነው ተብሎ ተጽፏል። ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል ከሐዘኗ መጽናናትን እምቢ አለች። ልትረጋጋም አልቻለችም። ልጆቿ ልጆች አልሆኗትምና መረጋጋትን እምቢ አለች። ስለ ሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን እኔ ይችን ራሔልን የማውቃት በመጽሐፍ ቅዱስ ነው በአካል የማውቃት የኒዋ ራሔል ቤተክርስቲያን ናት ስለ ልጆቿ ሁል ጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኒዋ ራሔል ቤተክርስቲያን ናት የመጽሐፍ ቅዱሷ ራሔል በግብፅ ያለችው ራሔል ሁለት ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት የኒዋራ ሄል ቅድስት ቤተ ክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያትን በኋላ አልታበሰው ለቤተ ክርስቲያን ፍትህ፣ በአርሲ ለሚገደሉ ኦርቶዶክሳውያን ፍትህ። እረኞቻችን ግዴላችሁም ያጎሏችኋል፣ በጎቻችሁን ጠብቁ። በጣም ሁሌ የሚከነክነኝ ጉዳይ አለ። ሁሌ የሚከነክነኝ ጉዳይ አለ። ምን መሰላችሁ? እሱ ከዚህ በፊት ታስታውሳላችሁ፣ ኤልቲቪ የሚባለውን ቻናል ኤልቲቪ የሚባለውን ቻናል ታስታውሳላችሁ። ከዚህ በፊት ቻናል የሚያስታውሰው ካልኩ አስታውሳችሁታል። እዛ ላይ የቤተልሂ የምናወቃችኋት ቤቲ የምትባለዋ እንግዶችን እየጋበዘች ኢንተርቪው የምታደርግ አስታውሳችኋት፣ ቀጭን አይኗ ተለቅ ተለቅ ያለ ቤተልሂ የምትባል የቤቲም ፕሮግራም እና እዛ ላይ የቀረቡትን ዶክተር ገመችስን ታስታውሷች አላችሁ። ዶክተር ገመችስ የሚባሉትን አካል በሰዓቱ ታስታውሳላችሁ። ዶክተር ገመችስ የሚባሉትን ዶክተር ናቸው። ሰምታችኋል። እሷና እሳቸው በሚያደርጉት ንግግር ላይ የተዘራው ዘር ሰምታችሁታል። እንዴት አይነት ንግግር እንደሆነ የሚያስታውሳል እዛ ጋር የተነገረውን ነገር ታስታውሱታላችሁ። እቤቴ ውስጥ ከጎኔ የቅዳሴው ድምፅ ሲሰማ ይረብሸኛል፣ ይዘገንነኛል። አንድ ሌላኛው በጣም አደገኛ አደገኛ ከባዱ ንግግር ሲያጠምቁህ በቤተ ክርስቲያን ውስጥ ያለውን ጥምቀት ሲገልጽ ሲያጠምቁህ ኦሮሞነትን ፍቀው አማራ ነው የሚያረጉዋል። ይሄ በጣም የሌለ የሌለ የሌለ የሌለ የሌለ ነውር የሌለ ነውር ምን ያህ እንግዲህ ተመልከቱት፣ ይሄ ነገር ምን ያህል ከባድ እንደሆነ ምን ሲሉ ሲያጠምቁ ማለት ኦሮሞነትን ፍቀው አ አማራ ነው የሚያደርጉና በጥምቀት ውሃውን ሲረጩብን ወለተ ማርያም ገብረ ማርያም ስትባል ከዚህ መልስ ኦሮሞ፣ ከዚህ መልስ አማራ ነው ተሆነው ስትጠመቅ አማራ ትሆናለህ፣ ሳትጠመቅ ኦሮሞ ትሆናለህ ማለት እሺ ኢትዮጵያ ውስጥ ሲጠመቀ አማራ፣ ሳይጠመቁ ኦሮሞ የሆኑ ግብጽ ላይ ተጠመቀስ ምንድን ነው የሚሆነው? በውጭ ዓለም በኢትዮጵያ ኦርቶዶክስ ሰብጂ የተጠመቀስ ምንድን ነው የሚሆነው? ከኢትዮጵያ ውጭ የሚኖሩ ክርስቲያኖች ሲጠመቁ ምንድን ነው የሚሆኑት? አማራ ፕሮማክስ ምንድን ነው የሚሆነው? ኦሮሞ ፕሮማክስ ምንድን ነው የሚሆኑት? ወይስ ሌላ ብሔር ይሰጣችሁ እና ያ ንግግር ቀላል ንግግር አይደለም። ከዚህ በዚህ በህዝቡ አእምሮ ውስጥ ተሰንቅሮ ቀርቷል ተሰንቅሮ ቀርቶ ሰው አሁንም ድረስ ማለት ነው። ምንድነው የሚመስለው ኦርቶዶክስ መሆን ማለት የሆነ አንድ ብሄር መሆን ነው የሚመስለው። ኦርቶዶክስነት ማለት ኦሮሚያ ላይ ሆኖ ኦርቶዶክስ ከሆነ የሆነ ካለበት ብሄር ወጥቶ ወደ ሌላ ብሄር የገባ ነው የሚመስለው። ይሄ አሁን ይሄ ጣም ስህተት ነው። ኦርቶዶክሳዊነት ቀለሙ መልኩ ትግራይ ላይም አማራ ላይም ኦሮሚያ ላይም ደቡብ ላይም ጉጂ ላይም የትን ጋምቤላ ላይም ቤንሻንጉል ጉሙዝ ላይም ኢትዮጵያ ውስጥ ያሉ የትኛውም ብሔር ብሔረሰቦች ውስጥ ኦርቶዶክሳዊነት ቀለሙ አንድና አንድ፣ ክርስቶሳዊነትና ክርስቶሳዊነት ብቻ። ለጵጵስና ማዕረጉ ትልቁ ምናኔ ነው፣ ቅድስና ነው። ቅድስና ያለው ሰው በቅድስናው በጸሎቱ ሀገርን ያድላል ተብለው ይጠቁሙት የምረጡት የሚለው ። ሁለተኛ ደግሞ በሙያ በትምህርቱ በችሎታው ምናፍቃንም አስተምሮ መመለስ የሚችል ለተጠየቀበት ምላሽ የሚሰጥ በሊቃውንት ጉባኤ ተመርምሮ ታይቶ በቅዱስ ሲኖዶስ ተመርጦ ይሾም ነው የሚለው። ነገር ግን በአሁኑ ሰዓት ያለ ግን ስድስት ሚሊዮን ሰጠን፣ አምስት ሚሊዮን ሰጠን ወይ ያሳፍራል። በስማ እኮ አይሸጥም፣ ከነት እኮ አይሸጥም። ቦታ ስድስት ሚሊዮን ሰባት ሚሊዮን ምንድን ነው ይሄ? ስለዚህ እንደዚህ አይነት ላይ አድርገዋል ተቀብለዋል የሚሉ አካላት በእውነቱ ከበቂ መረጃ ካላቸው ሰማላቸው በእንደዚህ አይነት የተሾሙ ኤጲስ ቆጶሳት ካሉ ሰማለ ማጋለጥ ወሳኝነት ያስፈልጋል ህጉ አይፈቅድም አባት በገንዘብ አይገዛም መንፈስ ቅዱስ በገንዘብ አይገዛም በሙያው በትምህርቱ በችሎታው በቅድስናው ተመርጦ ይገባዋል ብለው ካዩ በኋላ አይቶ ተመልክተው ይደልዎ ይደልዎ፣ አክሲዮስ አክሲዮስ ብሎ ይሽሙት። ይሄ ለፓትርያርኩ አቅርቦ በጽቃነ ጳጳሳት አንብሮት ይፈጸምለታል። ስድስት ሚሊዮን ሰጥተዋል፣ አምስት ሚሊዮን። ልክ እንደናንተ እግረኛ አወራም። አንድ ሰኔ የጣለው ሰባት ሰኔ ያነሳውን ቅድመልሸዋል። ድፍረት ነው። አይቻልም። ህገ ቤተክርስቲያንም አይደለም ከፍትሐ መንፈሳዊም አይደለም። በገንዘብ አይቻልም፣ አይደረግም፣ ይደረግም በእንደ አይነት አስበው ያሉ ሰዎች ካሉ እንዳይሳሳቱ በሙያቸው በትምህርታቸው፣ በግበገብና ንፋቄ እንኳ ነገር ህጸጥ ካላቸው ለአንድ ኤጲስቆጶስነት አይመረጥንም ብለው አስነዋሪ ስራ ካለም አይመረጥንም ብለው ጵጵስና ሾማል ተብሎ የመረጡት መካከል ላይ አንደኛው አባጥሆ መልሳን የክፍለ ከተማ ስራ አስኪያጅ ናቸው። አምስት ሚሊዮን ብር ነው። እንኳ እንደ አይነት እንደ አይነት ገንዘብ እገሌ እንደ ገንዘብ ሰጥቷል እገሌ ነኝ። ከዚህ ከሚዲያው ያየሁት ያለኝ እንደ ያደምጥኩኝ ይሄ መረጃ ስለሌለኝ ወደዛ ውስጥ ለገብቼ ምዝር ተብሏል። አሁን በዚህ በ2018 የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ለመመረጥ ያሰቡ ያው፣ በጣም መታወቅ ያለበት ሞዳሊስቲክ ሞናርካኒዝም በእኛ ቤተክርስቲያንም ጭምር የተወገዘ መሆኑን ማወቅ አለብን። ብፁዕ አቡነ ጎርጎሮስ ካለ የቤተክርስቲያን ታሪክ ባለም መድረክ ላይ የሰባሪው ስንት ትምህርት ሲናገሩ አንዱ አካል አብ ይላል ሰባሊዮስ፣ በብሉይ ኪዳን አብ፣ በዘመነ ስጋዊ ወልድ፣ በባህለ ጰራቅሊጦስ መንፈስ ቅዱስ ተባለ እንጂ አንዱ አካል ነው ብሎ ያስተምር ነበር ይሄ ሰባሊዮስ። ስለዚህ አንድ ገጽ ነው ያስተምረው። ሞዳሊስቲክ ሞናርካኒዝም የተወገዘ ትምህርት ነው። እኛ አንድ ገጽ አንድ አካል ምናመን አይደለም። በአካል ሶስት ናቸው፣ በግብ ሶስት ናቸው፣ በስም ስላሴ ሶስት ናቸው። ይህን ማጥራትና ማወቅ ተገቢያችን ነው ግዴታችንም ጭምር ነው። የሰባልዮስ ትምህርት የተወገዘ መሆኑ ደግሞ ሃይማኖተ አበው ላይ ዘቅዱስ ስኖትዮስ ላይ ስኖትዮስ ዘእስክንድርያ ማለት ነው። ምዕራፍ 19 ላይ ክፍል አንድ ላይ ቁጥር አምስት እንደዚህ ይላል፣ ሶስቱን አካላት ስላሴን አንድ አካል እንዳለ እንደ መናፍቁ ሰባልዮስ ቅድስት ስላሴን አንድ አካል አንድ ገጽ አንልም ይላል። ስለዚህ የሰባልዮስ ትምህርት መወገዙን ራሱ ሃይማኖታዊ ይናገራል። እዚህ መገኛ ነው የሚለው ቃል የሰባልዮስ ትምህርት አይደለም። ሞዳሊዝም አይደለም አንድ መገኛ ነው ስንል ልክ እንደ አርጌንስ አብ የበላይ ከዛ ተከታይ ነው ብሎ ለሥላሴ ደረጃ መስጠት ሃይራርኪ መስጠት ሰቦርኒሽም የተወገዘ ትምህርቶ መለየት ያስፈልጋል። ሜታችን ቅድስት ድንግል ማርያም በተመለከተ መጽሐፍ ቅዱስ ላይ እንደተነገረን በአበው ትምህርትም እንዳለው የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ሁለት ላይ በታላቅ ድምፅም ጮኋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ ካለቻት በኋላ የማህፀነሽን ፍሬ የተባረከን ብሩክት አንቲ እምአንስት ካለች በኋላ ወቡሩክ ፍሬ ከርሥኪ በግእዝ እንደዘር የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ሁለት አንድምታው ስንመለከት ብሩክት አንቲ እምአንስት የሚለውን ሲተረጉም ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለች የምታሰጭ ነሽ ማለት። ብሩክት አንቲ እምአንስት ማለት ከሴቶች ተለይተሽ የተባረክሽ ነሽ ማለት። ከዛ ቀጥሎም እንደሚለው የማሐፀንሽን ፍሬ የተባረከ ነው። ምን ማለት የተባረከ ነው ማለት የማኅፀንሽ ፍሬ የተባለ ኢየሱስ ክርስቶስ መርገመ ስጋ መርገመ ነፍስ የሌለበት በረከተ ስጋ በረከተ ነፍስን የሚያድል ነው። የማኅፀንሽ ፍሬ ብሩክ ነው ማለት ብሩክ የሆነው መድኃኔዓለም ኢየሱስ ክርስቶስ የማኅፀንሽ ፍሬ መርገመ ስጋ መርገመ ነፍስ የሌለበት በረከተ ስጋ በረከተ ነፍስን የሚያድል ነው አንቺ በረከተ ስጋ በረከተ ነፍስን እያማለልሽ የምታሰጭነሽ ጥንተ በደም ምራተ ኃጢአት። ማለት ቤታችን ላይ ቅድስት ድንግል ማርያም የላትም። እኛ ምናምነው ከማህፀን ጀምሮ የተጠበቀናት በቤታችን ቅድስት ድንግል ማርያም። ስለዚህ አቀብ አምከርሰ ማንም ልለው፣ የኛ እምነት ይሄ ነው። ሃይማኖተ አበው ላይም እንደምታነቡ ወኢ ረክሰት በምንትኒ እምዘ ፈጠራ፣ ከፈጠራ ጀምሮ ምንም አይነት እንከን የለባትም ነው የሚለው ሃይማኖተ አበው ያለው ቃል። ወኢ ረክሰት ነው የሚለው ግዙም ተመልከቱት።

ለእግዚአብሔር ያለው ታላቅ እምነት ከድንግል ማርያም በላይ ያለው ማንም የለም። በእውቀት ስለ እግዚአብሔርም ሆነ እግዚአብሔርን ከድንግል ማርያም የበለጠ ስለ ስላሴ የሚያውቅ የተገለጠለት ማንም የለም። ስለዚህ በመንፈሳዊ እውቀት እንምጣ፣ በእምነት እንምጣ፣ በቅድስና እንምጣ ከድንግል ማርያም የበለጠ ታላቅ ቅድስና ያለው የለም። በቅድስና ድንግል ማርያምን የሚያክል ማንም ፍጥሮ የለም። እንዲህ ለማለት ከተፈለገ ሌሎች ቢወልዱ ሌሎች ሴቶች ቢወልዱ ፍጡር ነው የሚወልዱት፣ ጻድቅም ቢሆን ሰማዕትም ቢሆን። ድንግል ማርያም ግን የወለደችው የእነዚህ ፍጡራን ሁሉ አምላክ አስገኝ የሆነ መድኃኒት ኢየሱስ ክርስቶስን ነው፣ የዓለም መድኃኒትን ነው። ሌሎቹ ሕጸጽ፣ ድክመት ያለባቸው ፍጡራን ናቸው። እርሷ ግን የወለደችው አምላክን፣ ሕጸጽ፣ እንከን የለበት ንጹሐ ባሕርይ ኢየሱስ ክርስቶስን ነው። ስለዚህ ወላዲት አምላክ ብለን እንጠራታለን። ቴዎቶኮስ ወላዲተ ሰብ ሰብር ነው የወለደችው፣ ብለን እንደ ንስጥሮስ አንናገርም። የተወገዘ ትምህርት ብላቲ ስባ አምላክን ነው ቴዎቶኮስ ማለት ማዘር ኦፍ ጋድ ማለት። በአጭሩ ስናጠቃለው ማንኛውም ነገር ሚዲያ ላይ ምላሽ በምንሰጥበት ጊዜ በጣም ከፍተኛ የሆነ ጥንቃቄ ማድረግ አለብን። የቤተ ክርስቲያን ትምህርት የተለካ የታወቀ ነው። እኛ ከኢስተርን ኦርቶዶክሶች ከምሥራቅ ኦርቶዶክሶች ጋር ሚስጥራትን አንካፈልም። አሁንም ድረስ መታወቂያ ያለው መሠረታዊ ነጥብ አለ እዚህ ጋር አሁንም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ሆንን ሌሎች አሃት አብያተ ክርስቲያናት ኦሪንታል ከምስራቅ ኦርቶዶክሶች ጋር በሚስጥራት አብረን አንካፈል። የግብፅ ኦርቶዶክስ ምዕመን፣ የኢትዮጵያ ኦርቶዶክስ ክርስቲያን ግሪክ ሄዶ ሩሲያ ሄዶ መጠመቅ ቁርባን፣ መቁረብ፣ ሜሮ መቀባት፣ ከሚስጥራት መካፈል፣ አብሮ መጸለይ፣ አብሮ ማስቀደስ አይቻልም። በሚስጥራት አብሮን አንካፈልን። ስለዚህ ዶግማዊ ልዩነት አለን መታወቅ አለብን። በሚስጥረ ሥላሴም በሚስጥረ ሥጋዌም ያለን ትምህርት ልዩነት አለ። ከምስራቅ ኦርቶዶክሶች ጋር ግን በምናቀርበት ጊዜ የሚሉትን ነው ማቅረብ ያለብን። የማይሉትን እንደሚሉ ሳይሆን የሚሉትን እያቀረበ ይሄ ስህተት ነው። ስለዚህ ክሌ ባህሪያ ምናሉ ሁለት ባህሪያ ምናሉ አንድ አካል ሁለት ባህሪ ይላሉ። እኛ ኦሪንታሎች ደግሞ አንድ አካል አንድ ባህሪ እንላለን ከኢስተር ኦርቶዶክሶች ጋር መሰረታዊ የሚለየን ሚስጥረ ስጋዊ ትምህርታችን ይህን። ስለዚህ ይሄንን በደንብ አግዞ አጥርቶ መለየት ማወቅ ያስፈልጋል። ሁለተኛ ሚዲያ ላይ ምላሾችን በምንሰጥበት ጊዜ ጉዳያችን ከቤተክርስቲያን ትምህርትና አስተምሮ ጋር ብቻ መሆን አለበት። የሆኑ አካላትን ለማጥቃት ለመጉዳት ወይ ለማሸማቀቅ መሆን የለበትም። ፖድካስት ላይም ወጥተን ወይ ደግሞ ሚዲያ ላይም ወጥተን በላይቭም ይሁን በፖድካስት ላይ ቀረጻ ላይ ስንገባ በተቻለ መጠን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ጥንቅቅ አድርገን በተለይም ደግሞ ፖድካስቱ ላይ ለገባንበት ርዕስ ታማኝ ሆነን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ብቻ መግለጽ አለብን። እነዚህ ወንድሞቻችን ናቸው፣ ኦርቶዶክሳውያን ክርስቲያኖች ናቸው። የእነሱን የተናገሩትን ቪዲዮ ቆርጦ እዚህጋ ማቅረብ አስፈላጊ አይደለም። የቤተክርስቲያናቸው ትምህርት ምን እንደሆነና ውዝግብ ውስጥ የገባ መናን ደግሞ ትምህርቱን እንድላይ ማወቅ ነው እንጂ የሆኑ ሰዎችም ማጥቃት የሆኑ ሰዎችም መጉዳት አለ ማለማችን። ስለዚህ ላይቭም ስንገባም ሆነ ትምህርት ስንሰጥ ስናወራ የሆነ የማሸነፍና የመሸነፍ የሆነ የመጨመቅና የጨማቂና የተጨማቂ ነገር የለም። እዚህጋ ሁላችን የቤተ ክርስቲያን ልጆች ነን። የእውቀት ተከፍሎ አለብን። ማናቸው ፍጹም አይደለንም። ልስት እንችላለን ቤተክርስቲያን ደግሞ ባለ ብዙ ሀብት ናት። ቤተክርስቲያናችን ደግሞ ስንዱ እመቤት ናት። የአብነት መምህራን ሊቃውንት አሉን፣ ሊቃ ሊቃውንት የሚባሉ የቴዎሎጂ ሊቃውንት አሉን፣ ወጣት ብዙ መምህራን አሉ፣ አይናማ የሚባሉ በጣም ጎበዝ ሊቃውንቶች አሉን፣ ዘመኑን የዋጁ አሉን። እነዚሁ ሊቃውንት ይሄ ሁሉ ቤተክርስቲያን ባለባት እኛ ሚዲያ ላይ ወጥተን የምንሰራው ስራ መጠንቀቅ አለብን። ቪዲዮ በምንሰራበት ጊዜም ሆነ ወይ ደግሞ በዩትዩብ ላይ በፖድካስት ላይ በምንቀረጽበት ጊዜ የቤተክርስቲያን ትምህርት አጥርቶ ማወቅ ያስፈልጋል። ስለዚህ ይህንን በምንናገርበት ጊዜ እናንተ ወንድሞቻችን እናንተን ለመጉዳት ወይ ደግሞ አሳልፎ ለመስጠት በቲክቶክ ንግግር እና በዓለማውያን ሰዎች ለማስጣት ወይ ደግሞ ለማሳጣት አይደለም። ምን ጥቅም አለውና ምን ጀብድ አለውና፣ እንዲህ ማሰብም የለብንም ወንድሞቻችን ናችሁ። እኛም ደግሞ እንደ ወንድም እንዳው የቤተክርስቲያን ትምህርት ይሄ ነው ብሎ ለመግለጽ ያክል ነው እንጂ እናንተን የማሸማቀቅ አንገቴ ማስደፋት ገና እንደው ሚዲያ ላይ ስለመጣችሁ እንደ ኮርኩሞ በዛ በዚህ አዋክቦ ብንና አርጎ ለማጥፋት አይደለም። እኔ ልሳናችሁን እንደሰማሁት ከሆነ የቤተ ክርስቲያን አንድ አመት ልሳ እንዳለ ያስታውቃል። በጣም ማደግ የሚችሉ ልጆች ናቸው፣ መበርታት የሚችሉ ልጆች ናቸው። አቅም አላቸው፣ ጉልበት አላቸው፣ ማደግ ይችላሉ። በጣም ጉበዝ ልጆች ናቸው። አቀራረባቸው በጣም ጥሩ አቀራረብ አነጋገራቸውን ስትረዱት ስትሰሙት አነጋገራቸው በደንብ አድርገው ማቀረብ የሚችሉ መንፈሳዊ የሆነ አቅም ያላቸው ሰዎች እንደሆኑ ያስረዳሉ። ግን ደግሞ ሚዲያ ላይ ስለሆነ እናንተ ተናገራችሁ፣ እኛ ብንደብቀው ችግር አልነበረውም። ግን ብዙ ሰዎች ደግሞ ይሰታሉ። ስለዚህ በእናንተ እንደውም ትምህርት ነው እኛ የምንማረው ምን ያክል ሚዲያ ላይ ወጥተን በዚህ ደግሞ በቴክኖሎጂ ዘመን፣ በዲጂታል ዘመን ሪከርድ በሆነና ለትውልድ በሚቀመጥ ነገር ላይ ስንናገር ምን ያክል ጥንቃቄ እንደሚያስፈልጋል ዝም ብለን መናገር እንደሌለብን እኔ ስናገር ከኔ የተሻሉ ሊቃውንት እንዳሉ ማሰብ ዳህ ጸልሰን ይኖራል መኮላተፍ ይኖራል። የአነጋገር የመግለጥ አቅም ድካም ይኖረናል። ሳና ቀውን ስታለን ኑፋቄ ውስጥ ልንገባም እንችላለን። ግን ሲነገርን ደግሞ መስማት ማዳመጥ ያስፈልጋል። እና በቅናት የሚናገር ሰው አለ። አዎ፣ ኢጎ ያለበት ሰው አለ። አዎ፣ ግን ደግሞ በፍቅር ደግሞ ይሄ እኮ እንደዚህ አይደለም ወንድሞቼ በዚህ መንገድ ብትገልጡት እንዲህ ለማለት ፈልጋችሁ ከሆነ ትምህርቱ ደግሞ ይሄ ነው ብሎ ደግሞ የሚናገረውን ስለው ማዳመጥ ሁሉ ሰው እንደው በአንድ ቅርጫት ውስጥ በአንድ ሳጥን ውስጥ አለማስገባት። ችግር እኮ ያለባቸው ናቸው፣ እንደዚህ ናቸው። ለይቶ በቃ ችግሩ መለየት ነው። መለካዊ ጸባይ የሚያንጸባርቅ ሚዲያ ላይ ያለ አለ መለየት ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንን አንድ አካል አንድ ባህሪ የምናምን ነን። መለካዊ ጣባ የሚያንጸባርቅ ሰው መለካዊነቱ ማጋለጥ፣ ይህ ሙፋቄ ነው። ይህ ክለት በመናገር ይቻላል፣ እና ማደግ የምትችሉ ማደግ ኔሴንስ በጣም አሁን ወደ ሚዲያው ስለመጣችሁ በደስታ ነው የምንቀበለው። ወንድሞች ብዙ መምህራን ስላሉ እንደው እናንተን ለመቀነስ እናንተን እንደው አባሮ አሳቁ አሸማቆ እንደው ድርሽ እንዳትሉ ለማድረግ እንዳልሆነ ከወዲሁ እንድትገነዘቡት ለማሳሰብ ነው። ሌሎቻችን ደግሞ የምንማረው ከነዚህ ወንድሞቻችን ምን ያክል በላይቭም ሆነ በየትኛውም መንገድ ሚዲያ ላይ ወተን ስንናገር፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርት ስንናገር በጥንቃቄ ሊቃውንትን ጠይቀን መጽሐፍ ታገላብጠን ከቤተ ክርስቲያን ያገኘነውን ብቻ መናገር ምንችል እኔም ይመስለኝን እኔም ይገባኝን እኔ የተረዳሁትን ነገር ሚዲያ ላይ አይነገርም። ይህ መጠንቀቅ አስፈላጊ ነገር ከእነዚህ ወንድሞች እንማር። ይሄን እኔ የገባኝን አለ የምናገረው እኔ የተረዳሁት አለ ማውራት ያለብኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ምንድን ነው። ምስጢረ ሥላሴ ያለ እኔ እንደገባኝ አድርጌ ያለ ማስተዳደር ያለብኝ እኔ በተረዳሁት መንገድ አለ ማስተዳደር ያለብኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተረዳችበት መንገድ ነው ማስተዳደር ያለብኝ። ስልኩ ነው እንጂ የኛ ትምህርቱ የኛ አይደለም። እዚህ የፈለግነውን ነገር የመጻፍ የፈለግነውን ነገር ሚዲያ ላይ የመናገር መብት አለኝ አይባልም። ትምህርቱ የኢትዮጵያ ኢትዮጵያ አውቶቡስ ሲሰርሳን ተወልክ ትምህርቷን ማክበር ማዳመጥ ዶግማውን እንደ ዶግማ ቀኖናውን እንደ ቀኖና ስርዓቱ እንደ ስርዓት የመቀበል የመጠበቅ ግዴታ አለ። ስለዚህ ወንድሞቻችን ይህንን ሪአክሽን ቪዲዮ ሰራ ነው እንዳው ከጥላቻ እንዶ ከማሸማቀቅ እንደዚህ እናንተን ብላው አዋቂ ምናምን ብሎ ራስን እንዳው ጥሩ አዋቂ አድርገን ለማከት እንዳው ለመመጻደቅ እንዳልሆነ እንድትረዱና በፍቅር እንዳው በወንድማዊ ፍቅር የቀረመው እንድትረዱ ለማሳሰብ ያክል ነው። እግዚአብሔር አምላክ የሁላችን መጨረሻ ያሳምርልን። ሁላችንም ከነ ማህተባችን ለክብር ሞት ያብቃል። ወስባት ለእግዚአብሔር